አብረው ቢሆኑ ያምራሉ። በእናቴ ዝም በል ስማ፣ እነሱም ቆንጆ ድግ ሲደግሱ አንተም ማጨብጭበ ዳራቸው አይመለከተልከኝ። ጓደኝነትን ምንንም ከዚህ በኋላ ማንም አልፈልገውም። በጣም አፍሬብሃሉ። ከዚህ በኋላ አንቺን የመጠበቅ ግዴታ አለብኝ ብዬ አላስብም። እንደምን ማንነው? ግዴታ አለብክ? ማንነው? ንገረኝ፣ ማንነው ማንነው እንዳንተ ወደው ለንደው በሞቴ ምገለኝ ማንነው አስበ ልጄ ካንተ አይት የምመኘው ውስጤታ። ሰላም ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? አንደኛ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላማችሁ ይብዛ። ያልኩኝ ዛሬ እውነት ለመናገር ያው ሰሞኑ የተፈጠረው ነገር እያያችሁ ነው። ቀልዩን ምሪውን ምናምን አልገባኝም ነበር። አሁን ግን መቼም ከአንድ ከምትወዱት ሰው ከምትወዱት ከምታከብሩት ጓደኛ የማይጠበቅ ነገር እያደረገ እያየሁት ዝም ማለት አልቻልኩም። እንዲሁም ደግሞ እሷም እንደዛ መሆኗ እኔ አላቅም። በምን አይነት ሁኔታ አይታው እንደሆነ ሊገባኝ አልቻለም። ግን ይሁን በቃ። እኔ ሁለቱ ምቾት ከሰጣቸው ሁለቱ እንደዛ ሲሆኑ ደስተኛ የሚሆኑ ከሆነ ምንም ማድረግ አልችልም። ስለዚህ እኔ ያለውን ነገር አሁን ወስኜ ወደ አዲስ አበባ ለመመለስ ወስኛለሁኝ። ምክንያቱም እንደዚህ እየደበረኝ እንደዚህ እየሆንኩኝ እዚህ መቀመጥ አልፈልግም። እውነት ለመናገር ለመዝናናት ምናምን ትንሽ እንቆይ ባልኩበት ሰዓት ከችግሩ ወጥተን ለመዝናናት ትንሽ እንቆይ ባልኩበት ሰዓት እንደዚህ አይነት ነገር መፈጠሩ ሰላም አልሰጠኝም፣ አልተመቸኝም። ስለዚህ ዛሬ እቃ ይን አዘጋጃለሁ እንዲሁም ደግሞ የያዝኩትን እሩምም ቁልፍ ምናምናውን መልሼ ወደ አዲስ አበባ የሚሄድ ይሆናል ማለት ነው። ሁላችንም ግን በጣም አመሰግናለሁ ከእኛ ጋር ስለነበራችሁ እስካሁን ስለ ሁሉም ነገር በጸሎት በምን አድጋችሁ ሁሉ ነገር ሰላም እንዲሆን ስላገዛችሁን እጅግ በጣም አመሰግናለሁ። ከኔሩም እዚህ ጋር ነው። ስለዚህ እቃይን ላውጣና ላልፌ የሚሄድ ይሆናል ማለት ነው። እንግዲህ ቁልፌን አስረክብ የሚሄድ ይሆናል። ከዛ በፊት ግን ያው አብረን ስለመጣን ሰላምን ተሰናብቻት ቾብያት መሄድ ስላለብኝ እንደዛ አደርጋለሁኝ ማለት ነው። ኤንዲንም አብረን የመጣ ነው በሙሉ ተሰብስበ እንድንፈልግ ነበር፣ ግን እኔ አላቅም ኤንዲ መሄድ አልፈለግም። እንግዲህ እሷንም እንደምታዩት ነው። መዝናናትን እንጂ መሄድን አልመረጠችም። ስለዚህ እኔ ወደ አዲስ አበባ የሚሄድ ይሆናል። ለማንኛውም ልሰናበታትና እሄዳለሁ። እንዲታች ነው ያለው እሱንም በዛው ተሰናብቼ እሄዳለሁ። እሷ ግን ሩም ውስጥ ስለሆነ ያላችሁ ግዴታቸው ማለት አለብኝ። እኔ ሰላም ወደ አዲስ አበባ ልሄድ ነው እኛስ ምን ማለት ነው ምን ማለት ነው ስትይ እንዴስ ለምን ካሜራ ያስቀደም አኮ እኮ እኔ ለቤተሰቦቼ ወደ አዲስ አበባ ልሄድ ነው እያልኳቸው ነው ስለዚህ ከዚህ በኋላ አንቺ መሄድ አልፈለግሽም ወንድምህ መሄድ አልፈለገም እናንተ የምትፈልጉት ነው አልካሹ ምጣት ምን ሆነህ ነው ምን እያልክ ነው እኔ ከዚህ በላይ መቆየት አልችልም እኮ ምን እያልክ ነው እኔ አንዴ ለማተለክ ነው የምትሄደው አብርና እንዴ አብርና እኔን ለማን ጥለሽ ነበር እንጂ ስታደርጊ የነበር፣ ጆሲ፣ እሱ አጋጣሚ ነው። ጆስ፣ ለመፍታታት እኮ ነው። በቃ ታገሰን፣ በይዘው የመጡት ከዚህ በኋላ አንቺን ማለቴ። ከዚህ በኋላ አንቺን የመጠበቅ ግዴታ አለብኝ ብዬ አላስብም። እንዴ ምን ማለት ነው ግዴታ አለብክ? ያለብኝ ምን? ምክንያቱም እንደምታውቂያለሽ ጓደኝነታችን አበቃ። አንድ ቀን ተዝናናሽ ብለቅ ችግሩ እስኪያልፍ እኔ ከዛ ችግር እስኪ እንድትውጭ የምችለውን አድርጌያለሁ፣ የምችለውን ሁሉ። አመሰግናለሁኝ፣ በጣም በጣም አመሰግናለሁኝ። ለማድረግ ሞክራለሁ። ከዚህ በኋላ አንቺም የፈለግሽን መሆን ትችላለሽ። እኔ ግን ግዴታ መሄድ አለብኝ እንደዚህ እየሆንሽ አንቺን ማየት አልፈልግም ጭራሽ የእኔ በምለው ሰው በጓደኛዬ ደግሞ እንደዚህ መደረግ በጣም ያም አልገባሽም ወይ ምን ተፈጠረ ነው ምን ተፈጠረ ምንም ነገር ይፈጠር ለእኔ እሷ ፈቅድሻለሁ አኝ እንጂ እኔ አላፈቅረውም ለእኔ ሰዓት ነግረኝ እሱን ለማግኘት ከእሱ ጋር መዝናናት አልነበረብሽም እኮ እንዝናና። እኔ ስለዚህ ከዚህ በኋላ ላረጋጋው ነበር እኔ ላረጋጋው። እኮ ስማኝ፣ አንቺ ግቢ። እኔ ላረጋጋው ነው። ዛሬም ደውሎልኝ እንገናኛለን ብሎኛል። አግኝቼው ነገ እንሄዳለን። እሺ በቃ እሱን አገኘሁ። ከዛ እኔ አሁን ወስኛለሁ። ነው ነው አዲስ አበባ እንሄዳለን። ጥለኸኝ አትሄድም። እሄዳለሁ። አትሄድም፣ ማርያምን፣ እሄዳለሁ። በሩን ዝጋና ውስጡ ላይ ተቀመጭቸው። በቃ ደህና፣ እንደ እንደብርሽ ምናምን ነገር ካለ ደውይልኝ። ደብሮኛል፣ ስለሄድክ ብቻ ደብሮኛል። ዛሬ ላግኘው እና ላግኘው እና ዛሬ እንሄዳለን። በማንኛውም ሰዓት ካስፈለግኩሽ አለሁልሽ። ነገ እንሄዳለን። እኔን ሰሚኛለሽ፣ አስሚኝ። በማንኛውም ሰዓት ካስፈለግኩሽ አለሁልሽ። ከዚህ በኋላ ግን እኔ አዲስ አበባ መሄድ አለብኝ። አንቺ እንደፈለግሽ መሆን ትችላለሽ። ዛሬ እኔና እሱ ተገናኝተናል። እኔና እሱ ተቀጣጥረን ለመጨረሻ ጊዜ አዋርቼው እንሄዳለን ወደ አዲስ አበባ አልኩት። እሱ ደግሞ ዛሬ ነው የምሄደው፣ ምኔሄበትላኛ አትሄድም ስትን ነገሩ ትሰሙኛላችሁ። ይሄ እንዴ እየሰማኸኝ ነው አንተ። ሜድ አትፈልግም አይደለ? እኔ ሜድ እፈልጋለሁ። በቃ አሁን እንድታስቀረኝ እንድትይዘኝ፣ ምናምን አይደለም እዚህ ያለሁት እኔ በቃ አንቺም ደግሞ ማን በቃ አውሩ። እኔ አያገባኝም። አንድ አመት የሚያወሩ ከዚህ በኋላ ባይዘ አይመለከትም። ልቀቁ። በቃ አንዴ ዛሬ አዋርቼው እንሄዳለን። ነገር ታገሰኝ፣ ነገርኳቸው። አውሩ፣ ተጫውቱ፣ አያገባኝም። አንተ ግን በነገ እንሄዳለን አብረን ስትባል አንተ ስማኝ። ማለት የእነሱ ነገር ምንድን ነው የደበረከ አንተ እኮ እየሰማኸኝ ነው አይደለ? የምን ጓደኝነት ምንንም ከዚህ በኋላ ማን አልፈልገው ምን ለምን በጣም አፍሬብሃለሁ። በጣም ነው እንደዚያ አይደረግም። እኔ ብቻ በቃ በቃ ከዚህ በኋላ እኔ እኮ ነገርኩሽ። እኔ አሁን ነገርኩ እኮ ብራዘር፣ አንተ እንደፈለግህ መሆን ትችላለህ። እኔ አንተም እሷም በጣም ነው ያሳፈራችሁኝ። አሁንም ሌላ ክርክር ግዴታ እንድንቀያየም ለምን ትፈልጋላችሁ? ግን እኔን ተውኝ አልኳቸው አይደል? እንዴ ተውኝ፣ እንደዚህ ልቀቅኝ። ሰው የሰው ልጅ ሲነገር እሺ ብሎ መስማት አለበት። ምን ሆነህ ነው? ቆይ እኮ በቃ ተወኝ፣ ተወኝ፣ በቃ ተወኝ። እሺ፣ ስልክ ነው አንድ ላይ ነው የፈለግኸው? አንተም እሺ በል እኮ ምንድን ነው የፈለግኸው? እንደ እውነታው ማለት ነው፣ ሁለቱ እንዲህ አብረው ሲታዩ ያምራሉ፣ በጣም የሆነ ካፕል ቢሆን ምናምን

ጀምሮ እንዳትወራ አፍ የለም አንድ ወሬ እንዳትወራኝ። አንተ ጓደኛዬ አይደለም። ከዛሬ ጀምሮ አንተና ያንተዋውቀው ነው ያጨብ ጨብ ይደራለውኝ አንተ ደሞ ሚዜ ነካ የት ነው የምትሄደው እንዴ? በና ዘመ በለ ስማ፣ እየሰማኝ ነው አይደለ? ስማ፣ እኔ በጣም ወድ ነበር አከብር ነበር። ግን ስለ አንተ መጀመሪያ ቀን መጥቼ የተናገርኩት እራሱ እኔ እንደ ውሸታ ምን ያስቆጠልኝ። ደስታችን ያስደስተም እንደሆነ አውቅ እሺ። ከሷስ አሁን እንደፈለጋችሁ ነው። ሰላም አንቺ፣ ከአንቺ የማይጠበቅ ንግግር ብዙ አይሳምቻለሁ፣ ብዙ አይቼብሻለሁ ነገሮችን አልፍያቸዋለሁ። ከአንቺ ጋር በችግር ሰዓት አሁንም ቢሆን በማንኛውም ሰዓት ከጎንሽ ነኝ

ኦኬ ስታገቢ ችግር የለውም። ቆንጆ ድግስ ደግሽ መጥቼ እኔ ድርሻለሁ። የአንቺ ደስታ መስ ደስ ሆኖ የሁለታችሁም ደስታ ያስደስተኛል። ግን በህይወት ይግ እንደናንተ ያፈርኩበት ሰው የለም። አንተ ደግሞ እንደ ጓደኛ ራሱ እየሰጠኝ ያለው ነገር በአንተ ማፍሬ ይባሉ ምክንያቱም በዚህ ሰዓት ከኔ ነው መቆም የነበረብህ። ማርያም በጣም እያነዳችሁ ቁም ነገር ነው

ይኸውልህ ይቅርታ። መጀመሪያ የምን ይቅርታ ነው? መብትሽ ነው። አንተንም ቤተሰቦቻችንንም በጣም ይቅርታ። እኔ እራሱ አሳዘነሽኝ። ይቅርታ፣ እንዲህ እና እንደዛ አይደረግም። እናንተ ግን ግን በቃ ፕራንክ አድርገን ነው።

ይሄ ምን ማያውቀው የዋህ ወንድማችን ነው። ሰዓት ውስጥ የከተተችው እሷ ይሄ፣ እንደዚህ ነው እንደሆነ መጀመሪያ ከተናገርን አይመጣውም። ስለዚህ አራተኛው ቪዲዮ ላይ እኔ መጀመሪያ ቪዲዮ ላይ

ስለዚህ እዚህ ጋር ሁላችንም ነው፣ አንድ ላይ ነው። ስለዚህ ፕራንክ ነው፣ ተረጋጋ። ጫታችሁበራንክ ጀምሩ ነው። ለማንኛውም ግን አመሰግናለሁ። እንኳን ፕራንክ ሆነ እንኳን ፕራንክ ሆነ፣ አይደለም ምክንያቱም አሁንም ቢሆን ማድረግ ከፈለጋችሁ መጋባት ትችላላችሁ እንዴ

እንዲ ስነ ስርዓት ከዚህ በኋላ አንድ ነገር አንድ ከዚህ በኋላ ፕራንክ አናረግህም። ቃል ልግባ፣ አይደረግም።

ሳትላ አሁን ነገ ነው የምንሄደው፣ አይደለም ስለዚህ የምናደርጋለን መሰላችሁ? አሁን ልግባ እና ተረጋጋ። ሩሙ ሳሩሙ ሳይያዝብኝ ገብቼ መያዝ አለብኝ። ቁልፉ እንመልሻለሁ። ለገ በላገሩ በሙሉ ሩም ነው የሚያስጨንቅ ነገር ስለምትሄዱ ዛሬ።

ሁለተኛ ደግሞ ፕራንክ እናደርገዋለን ብትሉ ማለት ነው እተባበራችኋለሁ፣ እተባበራችኋለሁ። ተታርቅ፣ እሺ። ለማንኛውም ውድ ቤተሰቦቻችን ያው ወስኜ ነበር፣ ግን ደግሞ ቀልድ እንደሆነ ነገሩኝ። ሆነሽ ብቻ ውስጤ ተቀብሎታል፣ አልተቀበለውም ብቻ በጣም ግራ ገብቶኛል። በቃ ፈታው አስረው ገርፈውት ያውቃል አደለ። ብቻ በጣም የምር ነው የምላችሁ ደብሮኝ ነበር ግን እንደዚህ ጨዋታ መሆኑ ሳቅ ደግሞ በጣም ደስ ብሎኛል። የምር እንኳን እንደዚህ ሆነ ነው ያልኩት። ለማንኛውም እንወዳችኋለን። ነገ ጠቅለል ብለን እንደመጣን ተሰባስበን አንድ ላይ አሁንም ቢሆን ምንሄድ ይሆናል ማለት ነው። ውይ አንቺም ስለተንከባከብሻት እኛ ነው። ለማንኛውም ስላዝናናችሁን እዚህ በጣም እናመሰግናለን። ሁላችሁንም እንወዳችኋለን። በቀጣይ ቪዲዮ እስከምንመጣ ይመቻችሁ።